በህይወት መንገድ ስንጓዝ የጨለማ ጊዜዎች፣ የጭንቅ ቀናት፣ የሚያስፈሩ ዕለታት እና የማያልፉ የሚመስሉ ፈተናዎች ሁላችንን የሚያጋጥሙናል። በዚህ ሁሉ ውስጥ ግን ሰው ሆኖ እንዳይወድቅ እንዳይሰበርና ወደፊት መራመድ እንዲችል የሚያደርግ አንድ መሰረታዊ ኃይል አለ። ይህም አንድ ነገር የነገን ብርሃን አይቶ ነገን በጉጉት ወደፊት የመኖርን ጉልበት የሚሰጥ ድንቅ ምስጢራዊ ኃይልን ይመስላል። ሕይወታችን ውስጥ የሚያጋጥሙን በሳት የተሸበለሉ ፈተናዎች፣ በወጀብ ውስጥ የማይጠፉ ጋሪጣዎች፣ በበረሃ የሚያንከራትቱ መከራዎች ሲያጋጥሙን በቀስታ በተአምር፣ በማይታይ መንገድ መጥቶ ሕይወታችን ላይ ነፍስን የሚዘራ ተአምር ነው። ወደፊትን አሻግሮ የተሻለ እያስመሰለ፣ በህልምና በቅዠት መካከል ብርሃንን እየፈነጠቀ በመኖርና ባለመኖር መካከል አስቁሞ እያናገረ፣ በማድረግና ባለማድረግ ውስጥ መሰረታዊ ጥያቄ በልባችን እየሰነቀረ የዛሬን ፈተና በፍንጣቂ ጨረር የሚያሻግር የእግዚአብሔር ድንቅ ስጦታ ነው። በዛሬው ውሏችን ስንቅ የምትሆነን የተስፋ ብርሃን የምትፈነጥቅ ለዛሬ ህይወት ብርሃን ለነገን ውሏችን የሚበላ የማይበላሽ የማይበሰብስ የማያረጅ ጨርሶ አለመጥፋቱን የሚጠቁም መሆኑን የሚያመለክት የእውነትን ቃል እንነጋገራለን። ይህ ሀያል የእውነት ቃል ተስፋ ይባላል። የቤተ ክርስቲያናችን አንጋፋው አባት አባ አንጦኒዎስ እንዲህ ይሉናል ተስፋ ያለው ሰው ዓለም እንኳን ብትወድቅ እርሱ አይወድቅም። ምክንያቱም ተስፋው በእግዚአብሔር እንጂ በነገር ወይም በዓለም ላይ አይደለምና ይሉናል። በእግዚአብሔር ላይ እምነቱን የጣለ ሰው ራሱን አሳልፎ እንደሰጠ እግዚአብሔር ባወቀ ጊዜ ፍጥረቱ መሆኑን ያውቃልና ረዳትነቱን አይነሳውም። ሰው ከእግዚአብሔር ውጭ ምን ተስፋ አለው? ምን ዓለም ብትሰፋውስ መሄጃ ስመቻለው? ለዚህ ለዚህስ አይደል መዝሙረኛው ቅዱስ ዳዊት አሁንስ ተስፋ የማን ነው እግዚአብሔር አይደለምን ትዕግስቴም ከእግዚአብሔር ዘንድ ነው ሲል በመገረም የሚናገረው ተስፋ የሰው የመኖሩ የህይወት ቅርንጫፉ ነው። አንድ ሰው ተስፋ ካጣ ሁሉን ነገር የሚያጣል። በእግዚአብሔር ዘንድ ተስፋ ያለው ሰው ግን ዓለም ከምታሳየው ተስፋ ፍጹም የተለየ ነገር ያያል። ዓለም የሚሰጠው ተስፋ ጊዜያዊ ነው፣ እግዚአብሔር የሚሰጠው ግን የዘላለም ህይወት ነው። እኛ ከስር ከስራቸው ባንጠፋ የመጽሐፍ ቅዱስ ቃላት እንዴት የሚያጽናኑና የሚጠግኑ ናቸው። በዮሐንስ ወንጌል ምዕራፍ 14 ላይ ጌታ ራሱ ለደቀ መዛሙርቶቹ እንዲህ የሚል የተስፋ ቃልን ዘውትር ይናገራቸው ነበር። ወንድሞች እህቶች፣ የክርስቲያን ወገኖች የሆናችሁ ሁሉ ከዚህ በታች የማነብላችሁ የተስፋ ቃል ራሱ ጌታ የተናገረው ነውና ጌታዬ አጽናናኝ ብላችሁ ልብ አድርጋችሁ ስሙ። ለኔ ወደ እናንተ የሚደርስን የእውነት ቃልን መስካሪ አንደበት፣ ለእናንተ ደግሞ የኢየሱስ ክርስቶስን እውነተኛ የአንደበቱን ጣፋጭነት የምታዳምጡበት የልቦና ጆሮ ይስጥልን። የሚያጽናናው የጌታ ቃልም ይህ ነው። ልባችሁ አይታወክ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፤ እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁም ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ወደሚሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስም ጌታ ሆይ ወደምትሄድበትም አናውቅም እንዴትስ መንገዱን እናውቃለን ብሎ ጠየቀው ኢየሱስም እኔ መንገድና እውነት ሕይወትም ነኝ ከእኔ በቀር ወደ አብ የሚመጣ የለም እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር ካሁንም ጀምራችሁ ታውቁታላችሁ አይታችሁትማልም አለው ፊልጶስ ጌታ ሆይ አብን አሳየን ይበቃናል አለው ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቁኝምን እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለሁ አብን በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፤ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ፤ ባይሆንስ ስለ ራሱ ስለ ስራው እመኑኝ። እውነት እውነት እላችኋለሁ፣ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርገዋል፤ ከዚህም የሚበልጥ ያደርጋል። እኔ ወደ አብ ሄዳለሁና፣ አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ብትወዱኝስ፣ ትእዛዜን ጠብቁ። እኔም አብን ለምናለሁ፣ ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውን የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። ወላጆች እንደሌላቸው ልጆች አልተዋችሁም፤ ወደ እናንተም እመጣለሁ። ገና ጥቂት ዘመን አለ፣ ከዚህም በኋላ ዓለም አያየኝም፤ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያን ቀን ታውቃላችሁ። ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። ያስቆረቱ የአይደለ ይሁዳ፣ ጌታ ሆይ ለዓለም ሳይሆን ራስን ለኛ ልትገልጥ ያለህ እንዴት ነው ብሎ ጠየቀው። ኢየሱስም መለሰለት አለውም፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን በእርሱም ዘንድ መኖሪያ እናደርጋለን። የማይወደኝ ቃሌን አይጠብቅም። የምትሰሙትም ቃል የላከኝ አብ ነው እንጂ የእኔ አይደለም። ከእናንተ ዘንድ ስኖር ይህን ነግሬያችኋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይነት አይደለም። ልባችሁ አይታወክ፣ አይፍራም። እኔ እሄዳለሁ፣ ወደ እናንተም እመጣለሁ እንዳልኋችሁ ሰማችሁ። የምትወዱኝስ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር። ከሆነም በኋላ ታምኑ ዘንድ አሁን አስቀድሞ ሳይሆን ነግሬያችኋለሁ። ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም፣ የዚህ ዓለም ገዢ ይመጣልና፣ በእኔም ላይ አንዳች የለውም። ነገር ግን አብን እንደወድ ዓለም ሊያውቅ አብም እንዳዘዘኝ እንዲሁ አደርጋለሁ። ተነሱ ከዚህ እንሂድ አላቸው። እኛንም እንዲኸዋለን እንዴት የሚያጽናና ቃል ነው! ንግግሩስ እንዴት ይማርካል! ይህን ብሎ የተስፋውን ቃል በውስጣቸው ሞላላቸው። ለእኛም እንዲሁ አደረገልን። እግዚአብሔር እንዴት የሚጣፍጥ ቃልን ሰጥቶናል! የቃላቶቹ አወራደድ ከራሱ ከእግዚአብሔር እንደሆኑ ስንረዳ የእውነት ልባችን ምን ይሰማው ይሆን? ወላጅ እንደሌላቸው ልጆች አልተዋችሁም፤ እኔ ሕያዋን ነኝና እናንተም ሕያዋን ናችሁ። አባቴ ይወደዋል፣ እኔም ደግሞ እንዲሁ እወደዋለሁ። በዚህም ደስ ይበላችሁ። ተነሱ ከዚህ እንሂድ፣ እያለ እነዚያ የማይወድቁ የሚመስሉ ሐዋርያትን በተስፋ ቃል ያጽናናቸው ነበር። እኛንም እንዲሁ አሁን በዚህ ቃል እያጽናናን ነውና ደስ ይበለን። ብዙ ጊዜ ተስፋን ከምኞት ጋር እንለዋውጠዋለን። ምኞት ቢሆንልኝ የምንለው ስሜት ሲሆን፣ ተስፋ ግን ከዚህ ይልቃል። ጀርመናዊ ፈላስፋ ካንት የሰው ልጅ ሕይወት ምን ላድርግ፣ ምን ልወቅና ምን ተስፋ ላድርግ በሚሉ ሶስት ጥያቄዎች ላይ የተመሰረተ እንደሆነ ገልጿል። የማያምኑትም እንኳን የእግዚአብሔርን ህልውና በቃላት መመስከራቸውን ልብ ይሏል። ይህንንም ማለቱ ተስፋ ማለት በህይወታችን ውስጥ ያለውን ትርጉም የሚሰጥ ምንም እንኳን በአሁኑ ጊዜ ባናየውም ወደፊት መልካም ነገር እንደሚመጣ የሚጠቁም የጽኑ እምነት መሻት ነው እንደማለት ያለ ነገር ነው። ተስፋ በክርስቲያናዊ ሰው ህይወት በፈተናዎችና በስቃዮች ውስጥ ሆነን እንኳን የእግዚአብሔርን ፍጹም የሆነ ቃል ኪዳን እንደ ዘካርያስ ሳንጠራጠር መጠበቅና መስማት አምኖ መቀበል ነው። ቤተ ክርስቲያን እነዚህን ሦስቱን እምነት፣ ተስፋ፣ ፍቅር በቀን ከቀን አስተምህሮቷ ሁሉ በቅፏ ላለን ልጆቿ የምታስታውሰን የሕይወት ምሰሶዎቻችን ናቸው። አንደኛው ደግሞ ተስፋ ነው። ሐዋርያው ቅዱስ ጳውሎስ ሮሚያ 4፥18 ላይ ስለ አብርሃም ሲናገር ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ የመቶ ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ስጋና የሳራ ማህፀን ምውት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር የተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠርለት ይላል። ብቻውን ሲሆን ስላመነ ልጅ ትወልዳለህ፣ ዘርህም እንደ ሰማይ ኮከብ፣ እንደ ባህር አሸዋ ይሆናል ሸምግሎም ሳለ ሚስቱ ኤልሳቤጥ አርጅታ ሳለች በማመን ውስጥ ሆኖ በእግዚአብሔር ኃይል ይሳካል ብሎ አመነ። ይህም ጽድቁ ሆኖ ተቆጠረለት እያለ ተስፋ እምነትን ሲሰጥ፣ እምነት ደግሞ ወደ ህይወታችን ደርሶ ሲያጸድቅ ከመመልከት በላይ ምን የበዛ ሌላ ደስታ ይኖራል? ከዚህ የበለጠ ምን ተስፋ እናገኛለን? በኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ ተስፋን በተግባር የኖሩ አያሌ ቅዱሳን አባቶችና እናቶች አሉ። ከእነዚህም መካከል ቅዱስ ጊዮርጊስ፣ ቅዱስ እስጢፋኖስ ቅድስት አርሴማና ሌሎቹም ሰማዕታት የተስፋ ጀግኖቻችን የሚያበሩ ምልክቶቻችን ናቸው። ከሁሉም በላይ የእመቤታችን ሕይወት የተስፋ ሕይወት ነው። በስደት በእንግልት በእናትነት አንጀት በልቅሶ በሲቃ በፍራት ታጅባ ወደ ግብጽ በረሃ ወደ ኢትዮጵያ መሰደዷ ተስፋን ገንዘቧ ብታደርግ ነው። የእርሷ ጥልቅ ስቃ እየታየበት ነውና በዚህች ቃል የሚገለጽ አለመሆኑን የሰማ የሚያውቀው ያገናዘበ ጥልቀቱን የሚረዳው ነገር ነው። ለዚህም አረ እንዴት ቻልሽው ድንግል ሆይ ከማለት ውጭ የምንለው የለም። በጭንቅ ሆና ወገቧን ታጥቃ እንባዋን እያዘራች አይሁድ በልጇ እየተዘባበቱ ልጇ ሲሰቀል ባየች ጊዜ ያላት ብቸኛ ነገር አንድ ነገር ነበር። እርሱም ተስፋ ነበር። በቃሉ መሰረት የልጄ መንግሥት ለዘላለም ትኖራለች የሚል እምነት ቅዱስ ጊዮርጊስ ሰባት ዓመታት ሙሉ መከራውን እየተቀበለ በመጋዝ ተሰንጥቆ፣ በእሳት ተቃጥሎ፣ መርዝ ተሰጥቶትና በመጨረሻ አንገቱ የተሰየፈ ቅዱስ አባታችን ነው። የገዥው የዲዮቅልጥያኖስ ጭካኔ ከእርሱ ተስፋ ሊነጥቀው አልተቻለውም። ለእያንዳንዱ መከራው የሚመልሰውና የሚናገረው ቃል ስለ ትንሣኤው ተስፋ ነበረ። መከራው እየበረታ በሄደ ቁጥር የዘላለማዊ ሕይወት ደስታ እየቀረበው እንደሆነ ተስፋው ይነግረው ነበር። ይህም ነገር ተስፋ ስቃይን የሚታገስ ጽናት እንደሆነ የሚያመለክተን የሕይወት ተሞክሮ ነው። ቅዱሳን ያስተማሩን ተስፋ የሰማዕታትነትና የጽድቅን መከራን መቋቋሚያ መሳሪያ እንደሆነ ነው። ቀድሞ ሰማዕት የሆነው ቅዱስ እስጢፋኖስ በድንጋይ እየወገሩት ተስፋው በሰማይ ላይ ተዘርግቶ ስላሴዎችን ቢመለከት የገዳዮቹ ምራቅ በረከት፣ ስድባቸው ምርቃት፣ ስቃዩ ደስታ፣ የመውገሪያውም ድንጋይ የማይወግር ምቹ ትራስ ሆኖለታል። በሰማይ የሚያየውን ተስፋ ከስቃይ ጋር ሆኖ በጸጋ ተቀበለ። በእውነትም ተስፋ ስቃይን የሚያስታግስ መንፈስን የሚያረጋጋ የእውነት መንፈስ ጌታ ኢየሱስ ክርስቶስ መድኃኔ ዓለም ነው። በመጨረሻም በሚክያስና በሕዝቅኤል ትንቢት ንግግር በእግዚአብሔር የተስፋ ቃል እንሰነባበታለን። ቃሉ እንዲህ ይላል፦ የዛፍ ፍሬና የወይን ፍሬ ከተለቀሙ በኋላ እንደቀረው ቃርሚያ ሆናችኋልና ወዮልኝ። መብል የሚሆን ዘለላ ነፍስ የሚየተመኘችው በመጀመሪያ የበሰለው በለስ የለም። ደግ ሰው ከምድር ጠፍቷል፣ በሰው መካከል ቅን የለም። ሁሉ ደምን ለማፍሰስ ያደባሉ ሰውም ሁሉ ወንድሙን በመረብ ለመያዝ ይከታተለዋል። እጆቻቸውን ለክፋት ያነሳሉ፣ አለቃውና ፈራጁ ጉቦን ይፈልጋሉ፣ ትልቁም ሰው እንደ ነፍሱ ምኞት ይናገራል፣ እንዲሁም ክፋትን ይጎነጉናል። ከነርሱም ሁሉ የተሻለው እርሱ እንደ አሜኬላ ነው፣ ከሁሉም ቅን የሆነው እንደ ኩርንጭት ነው። ጠባቂዎችህ የሚጎበኙት ቀን መጥቷል፣ አሁን ይሸበራሉ። ባለንጀራን አትመኑ፣ በወዳጅም አትታመኑ። የአፍህን ደጅ በብብትህ ከምትተኘው ጠብቅ። ወንድ ልጅ አባቱን ይንቃልና፣ ሴት ልጅ በእናቷ ላይም፣ መራቴቱም በአማቷ ላይ ትነሳለችና፣ የሰው ጠላቶች የቤቱ ሰዎች ናቸውና። እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴንም አምላክ ተስፋ አደርጋለሁ። አምላኬ ይሰማኛል ሲል ተስፋውን ከተራሮች ሁሉ በላይ የሆነው መሆኑን ያረጋግጣል። እኛስ አሁንስ ተስፋችን ማነው? እግዚአብሔር አይደለምን? ትዕግስታችንም ከእግዚአብሔር ዘንድ ነው። ውድ ተመልካቾቻችን፣ ዛሬ ስለ ተስፋ ስንነጋገር ዋና መልእክታችን ተስፋ ለጊዜያዊ ዓለም የሚሆን መፍትሄ ሳይሆን በፈተና ውስጥ ሆነን ወደ ዘላለማዊ ሕይወት የምንዘረገው የእምነት ገመድ ነው የሚል ነው። ስለዚህም ዛሬ በሕይወታችን ምንም ያክል ጨለማ ቢሆን ፊታችንን ወደ ላይ እናንሳ። ተስፋ ወደኋላ አይመለስም። ተስፋ አይዋሽም። በፈተናዎችም ውስጥ የእግዚአብሔርን ቃል ይዘን በእርሱ በክርስቶስ ኢየሱስ ክርስቶስ እንመካለን። በእንባቆም ጸሎት እንዲህም እንላለን፦ ምንም እንኳን በለስም ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይን ሥራ ቢጎድል፣ እርሾችም መብለን ባይሰጡ፣ በጎች ከበረት ቢጠፉ፣ ላሞችን በጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፤ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፤ እግሮቼን እንደዋላ እግሮች ያደርጋል በከፍታዎችም ላይ ያስኬደኛል እያልን በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ እንደተባለን እንዲሁ እናደርጋለን። ተስፋ ሲኖር ደረቅ ዛፍ እንኳን አበባን ይወልዳል። የዛሬው መርሃ ግብራችን የሕይወትን ፈተና ለመቋቋም የሚያስችል መንፈሳዊ ጉልበት ሰጥቷችኋል ብለን ተስፋ እናደርጋለን። ይህን ቪዲዮ ከወደዳችሁት ላይክ ማድረግና ሼር በማድረግ ለሌሎች ማካፈልን አትርሱ። በተጨማሪም መንፈሳዊ ይዘት ያላቸው ቪዲዮዎች እንዳያመልጣችሁ ሰብስክራይብ ያድርጉ። ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። እስከሚቀጥለው ሳምንት ቆይታችን በጸሎት ይሁን እያልን በቀጣይ እስከምንገናኝ ቸልን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።